ካዛንቺስን አውሮፓ ያስመሰለው አስደማሚ አነጋጋሪ ፕሮጀክት። እንደሚታወቀው አሁን አሁን አዲስ አበባችን ያለ እረፍት ቀን ከሌሊት ጉድፎቿን እያነጻች አዲስ ካባ እየለበሰች ትገኛለች። የወንዝ ልማት ፕሮጀክቶች፣ የመስቀል አደባባይ እድሳት፣ የእንጦጦ ፓርክ ፕሮጀክት እያለ ቀጥሎ ፈረሳና መልሶ ግንባታ ዛሬ ላይ አብዛኛው የከተማዋን ሰፈሮች ቀይሮታል። በፊት በፊት አዲስ አበባ ስትመሰረት የቆሙ ሕንፃዎች አሁን አሁን ሙሉ ለሙሉ ተለውጠው ወይንም ደግሞ ፈርሰው ድጋሚ በአዲሱ ዘመኑን በሚዋጁ ዘመናዊ የህንፃ ግንባታዎች ተተክቷል። በርካታ ጠባብና አመቺ ያሉን መንገዶችም ፈርሰዋል። አትክልቶቿ፣ ሳሮቿ፣ አስደማሚ የምሽት መብራቶቿ መዲናችን አዲስ አበባ ወዴት ወዴት ልትሄድ ነው የሚያስብል ሆነዋል። ይህ የመዲናችን አዲስ አበባ ይህ ሁላ ግንባታ የመጨረሻው ግብ ከተማዋን ወደ ስማርት ሲቲ መቀየር መሆኑ ይታወቃል። በዚህ የከተማዋ ልማትም ታዲያ የእንጦጦ ፓርክ፣ የመስቀል አደባባይ፣ የቴዎድሮስ አደባባይ፣ ቸርችል ጎዳና፣ የወንዝ ዳር ልማቶች፣ አንድነት ፓርክ፣ የሳይንስ ሙዚየም ና አርቲፊሻል ኢንቴለጀንስ አይሲቲ ማዕከል፣ ፒኮክ መናፈሻ፣ አብርሆት ቤተ መጻሕፍት፣ የቤተ መንግስት ድሳትና ሌሎችም መሰል ፕሮጀክቶች በአስደናቂ ፍጥነትና ጥራት ተከናውነዋል። ከዚህ በኋላም በ33 ቢሊዮን ብር ወጪ የተጠናቀቀው አንደኛው የኮሪደር ልማትም ተጠናቆ አሁን ሁለተኛው ምዕራፍ በመጠናቀቅ ላይ እንደሚገኝም ይታወቃል። ከዚህም ቀደም የተሰሩትና የአሁኑ የኮሪደር ልማትን ጨምሮ ዋናው ዓላማው አዲስ አበባን ወደ ስማርት ሲቲ መቀየር ነው። በመሆኑም ታዲያ በዛሬው መሰናዳችን ወደ እናንተ ውድ ተከታታዮች የምናደርሰው ከሰሞኑ ግንባታ ሙሉ ለሙሉ ተጠናቆ አገልግሎት መስጠት የጀመረው አስደማሚ የካዛንቺስ ሁለተኛ ኮሪደር ልማትን የምናስቃኛችሁ ሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻለ አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ቤተሰቡን ይወራችያል ወደ መረ። እንደሚታወቀው ከዚህን በፊት ካዛንቺስ አካባቢ ለኑሮ ተስማሚ ያልሆነ የቆሸሸና የተጠላ አካባቢ መሆኑ ይታወቃል። ይህ ለዘመናት በቂ የሆነ መሰረት ልማትና በመኖሪያ ቤቶች የተጨናነቀ ቦታ ዛሬ ላይ እንደምትመለከቱት አዲስ ገጽታ ላይ ይገኛል። ቅርብ ጊዜ በሁለተኛው ዙር የኮሪደር ልማት ውስጥ ተካቶ በጥቂት ወራት ውስጥ የተገነባው የካዛንቺስ ሰፈር ዛሬ ላይ እንደምትመለከቱት አስደናቂ ውበት ተላብሷል። በዚህ ስፍራ የተሰራው ይህ ሁለተኛው የካዛንቺስ የኮሪደር ልማት እስካሁን በከተማዋ ከተሰሩ የኮሪደር ልማቶች በንጽጽር እጅግ የተለየና ብዙ በጀት የተበጀተለት እንዲሁም ደግሞ ከሌሎች የኮሪደር ልማቶች በብዙ ነገር ለየት ተደርጎ በአስደናቂ ሁኔታ የተሰራ መሆኑም ተነግሯል። በዚህ አስደማሚ የካዛንቺስ ኮሪደር ልማት በርካታ ትልልቅ ፕሮጀክቶች የተሰሩ ሲሆን በዚህ ስፍራ የተሰራው ለየት ያለ ትልቅ ፕሮጀክት የእግረኛ መሄጃ መንገድ አንዱ ነው። በተጨማሪም ደግሞ በስፍራው የተሰራው የሳይክል መሄጃም ደረጃውን የጠበቀ ሲሆን እንዲሁም በስፍራው የመንገድ ፕሮጀክትን ጨምሮ በርካታ የመዝናኛ መሰረት ልማቶችን ያካተተ ሲሆን እኚህ መካከለኛና አነስተኛ ፋውንቴኖች፣ መጸዳጃ ቤቶች ጣሪያው መስታወት ሆኖ ከላዩ ላይ ውሃ የሚፈስ ውብ ካፌና፣ ሌሎች በርካታ አስደናቂ ካፍቴሪያዎች፣ ስማርት ላይት፣ ሲሲቲቪ ካሜራዎችን ጨምሮ በስፍራው ትልልቅ የተለያዩ አረንጓዴ ተክሎችና የፓርኪንግ ቦታ ስቴዲየምን፣ በስፍራው በአስደማሚ ሁኔታ ተገንብተዋል። ይህ ብቻም ሳይሆን በስፍራው ከመሬት በታችን በርካታ መሰረት ልማቶችን ጨምሮ በዚህ አካባቢ ትልልቅ ግንባታዎች ተከናውነዋል። በመሆኑም ይህ በካዛንቺስ አካባቢ የተገነባው የኮሪደር ልማት ከተማችን በሚመጥን ገጽታ ዘመናዊ መሰረት ልማቶችን አካቶ ሌላ ብስራትና ተጨማሪ ድል ሆኖ ተጠናቋል። ይህ ሰፊ የመኪና የእግረኛና የብስክሌት መንገድ፣ የመኪና ማቆሚያ ፓርኪንጎች፣ የታክሲና አውቶቡስ መጫኛና ማውረጃዎች፣ የህዝብ መናፈሻዎች፣ አረንጓዴ ስፍራዎች ፋውንቴኖች፣ የህዝብ መጸዳጃ ስፍራዎች እንዲሁም ደግሞ የከተማችን ፕላን የጠበቀ የቀለምና የመብራት ስራን አካቶ እጅግ በተዋበ መንገድ የተገነባው የካዛንቺስ ኮሪደር ልማት ለመዲናችን አዲስ አበባ ተጨማሪ ውበትን ይዞም ብቅ ብሏል። በዚህም ይህ የካዛንቺስ መንገድ ሰፋ ያለ የእግረኛ መንገድና የመኪና መንገድ ያለው በመሆኑ በእግር እየተንቀሳቀሱ አካባቢው ለመቃኘት እድል የሚሰጥም ሲሆን ይህ ስፍራ እውነትም እንደስሟ አዲስ አበባን አዲስ አበባ ያደረጋትም ትልቅ ፕሮጀክት ነው። ይህ ከተማችን ከዓለም አቀፍ ከተሞች ጋር ተወዳዳሪ እንድትሆን ያደረጋት የኮሪደር ልማት አሁንም የሚቀጥል ሲሆን በቅርስነት የተለዩ ቦታዎች ታድሰው ባሉበት እንደሚቀጥልም ተነግሯል። የኮሪደር ልማቱ የአዲስ አበባ ከተማን ታላቅነትና ዓለም አቀፋዊ ተወዳዳሪ ከተማ ለማድረግ ስሟን የሚመጥን ለማድረግና ለነዋሪዎቿ ምቹ ለማድረግ የተጀመረ የመልሶ ግንባታ ስራው አሁንም ስኬታማ እንደሆነ እንዲቀጥል የሁሉም አዎንታዊ ትብብር ወሳኝ ነው። የኮሪደር ልማቱ ስራ በመዲናችን አዲስ አበባ የተጀመረ ቢሆንም አሁን ላይ በተለያዩ ክልል ከተሞች በስፋትና በጥራት ልክ እንደ መዲናችን አዲስ አበባ ተሰርቶ ከተሞቹ አስደናቂ ገጽታን መላበሳቸው ይታወቃል። ይህም ደግሞ የኢትዮጵያን ማደግ የሚያስመለክት በመሆኑ ይበል የሚያሰኝ ነው። በተመሳሳይ መረጃ ከዚህ አስደማሚ የኮሪደር ልማት ፕሮጀክት በተጨማሪ በካዛንቺስ የአዲስ አበባን ገጽታ ሙሉ ለሙሉ ይቀይራል የተባለ የቅንጦት ፕሮጀክት በከተማችን ውስጥ አዲስ የሚገነባ በአይነቱ የተለየ አስደማሚ የመኖሪያ መንደር ፕሮጀክት መጀመሩም ቅርብ ጊዜ ይፋ ተደርጓል። እኚህ በከተማ አስተዳደርና በአያት ሪልስቴት አጋርነት የሚገነቡት ቤቶች ለምን ምቹ የሆኑና ሁለንተናዊ መሰረተ ልማቶችን ያሟሉ እንደሚሆንም ተነግሯል። በመሆኑም ይህ በመንግስትና በአያት ሪል ስቴት አጋርነት የሚገነቡት 13752 ቤቶች ግንባታ አስደማሚ ፕሮጀክት በሚቀጥሉት 18 ወራት ውስጥ ለማጠናቀቅም ታቅዷል። በካዛንስ አካባቢ የሚከናወነው አጠቃላይ የመኖሪያ ቤቶች ግንባታ ሲጠናቀቅም ከሺህ በላይ ዜጎች የመኖሪያ ቤት ተጠቃሚ እንደሚሆኑም ተነግሯል። ይህ ዘመናዊ የመኖሪያ መንደር በውስጡ የመኖሪያ ቤትን ጨምሮ የንግድ ሱቆች፣ የመሰብሰቢያ አዳራሾች፣ የስፖርት ማዘተሪያ ስፍራ፣ ትምህርት ቤቶች፣ ጤና ጣቢያ፣ ሬስቶራንት፣ የህፃናት መጫወቻ፣ መዋኛ ገንዳና ሌሎች የተለያዩ የህዝብ መዝናኛ ማዕከላትን ያካተተ ነው። በተጨማሪም ይህ ግዙፍ የመኖሪያ መንደር ፕሮጀክት በግንባታው ሂደትም ከ አስር ሺህ በላይ ለሚሆኑ ዜጎች ከፍተኛ ስራ ዕድል እንደሚፈጥርም ተነግሯል። የሚታወቀው ለዘመናት በከተማችን ትልቅ ጥያቄ የነበረው የመኖሪ ቤት ጥያቄ መሆኑም የአደባባይ ሚስጥር ነው። ከተማችን በትልልቅ ሜጋ ፕሮጀክቶች ብታሸበርቅም ነገር ግን በከተማዋ ከፍተኛ የመኖሪ ቤት ችግር ይስተዋላል። ይህን የህዝቡን የዘመናት ጥያቄ ለመመለስም ከቅርብ ጊዜ ወዲህ ከከተማችን ልማት ጋር በማያያዝ በከተማዋ በርካታ የመኖሪ ቤት ችግርን የሚቀርፉ የምኗ ቤት አማራጮች በስፋት በመቅረብ ላይ ይገኛሉ። ላብነትን ብንመለከት ከዚህ ከካዛንቺስ አያት መኖሪያ መንደር ግንባታ በተጨማሪ በአዲስ አበባ የተለያዩ የህብረተሰቡን ፍላጎትና ምቾት የሚያሟሉ ዘመናዊ የመኖሪያ መንደሮች በከተማችን በመገንባት ላይ የሚገኙ ሲሆን ከነዚህ መካከልም አንዱ አሚባራ ፕሮፐርቲስ በወዳጅነት ፓርክ አካባቢ ወይም ደግሞ ሸራተን አዲስ ፊት ለፊት ላይ 35751 ካሬ ላይ ያረፈ ግዙፍ ቅንጡ መንደር በመገንባት ላይ የሚገኝ ሲሆን ይህ መንደር በጣም ተመራጭ ከሚያደርገው ዋና ነገሮች ውስጥ ቦታው እጅግ ተመራጭ እና ሳቢ ቦታ በመሆኑም ነው። ይህ መንደር በውስጡ አጓጊ የሆነ ሰፊ መዋኛ ገንዳ ያለው ሲሆን እንዲሁም ደግሞ ጂምናዚየም፣ በሀገራችን የመጀመሪያ የሆነ አይስኬቲንግ፣ ኢንዶር ባስኬትቦል መጫወቻዎች፣ የህፃናት መጫወቻ ሜዳ፣ ሆስፒታል፣ ሲኒማ ቤት ትልቅ የገበያ ሞል፣ ትምህርት ቤቶች፣ ባንክ ቤት፣ የእምነት ተቋማት እንዲሁም ደግሞ የተለያዩ በርካታ መሰረተ ልማቶችን ያሟላ መሆኑን ተነግሯል። በተጨማሪም ይህ ግዙፍ መንደር ባለ አርባ አራት ፎቅ ህንጻም ያለው ሲሆን ይህ ህንጻም ሄልፓድ ያለው መሆኑም ተነግሮለታል። በተጨማሪም ኢንተርናሽናል ባለ አምስት ኮኮብ ሆቴል ያለው ይህ ግዙፍ መንደር አንድ ከተማ የሚይዘውን በርካታ መሰረተ ልማቶችን ያሟላ ነው። ከዚህም በተጨማሪ በመዲናችን አዲስ አበባ ቅንጡ መንደር በለገሃር አካባቢ በ50 ቢሊዮን ብር እየተሰራ ሲሆን ይህ መንደር ከአዲስ አበባ አስተዳደር ጋር በሽርክና እየተሰራ ያለ ቅንጡ የመንደር ፕሮጀክት ግንባታ ነው። ይህ በ ሰላሳ ስድስት ሺህ ሄክታር መሬት ላይ ያረፈው ግዙፍ የመንደር ፕሮጀክት 1600 የሚሆኑ አባራሮችን የሚይዝ ሲሆን ፕሮጀክቱ ከ6 ዓመት በኋላ እንደሚጠናቀቅም ተነግሯል። ይህ ግዙፍ መንደር አምስት ሺህ ቅንጡ ቤቶች የሚኖሩት ሲሆን መንደሩ ሲጠናቀቅ ከአፍሪካ ግዙፍ ቅንጡ ሞል እንደሚኖረውም ይጠበቃል። ሌላኛው በመዲናችን አዲስ አበባ ደረጃውን ጠብቆ ይገነባል የተባለው ቅንጡ መንደር ብዙ የተባለለት ግዙፉ መሀመድያ የመንደር ፕሮጀክት ሲሆን በ 2014 ዓመተ ምህረት መሰረተ ድንጋይ መጣሉም ይታወሳል። ይህ መንደር በ250 ካሬ ሜትር ላይ የሚያርፍ ሲሆን በከተማችን ውስጥ የሚሰራ ሌላኛው አነስተኛ የከተማ ፕሮጀክት ነው። ይህ ቅንጡ መንደር የሚድሮክ ኢንቨስትመንት ግሩፕ ባለቤት በሆነው በሼህ ሙሐመድ ሁሴን አሊ አላሙዲን የሚሰራ ዘመናዊ የመንደር ፕሮጀክት ሲሆን መንደሩ የአዲስ አበባ ገጽታ ግንባታን ሙሉ ለሙሉ የሚቀይር መሆኑም ይታወቃል። እንደሚታወቀው ኦቪድ ሪል ስቴትም ደረጃውን በጠበቀ መልኩ በከተማችን ግዙፍ የመኖሪያ መንደር እየገነባ መሆኑም የሚታወቅ ሲሆን ይህ በአዲስ አበባ በተለምዶ ቡልቡላ ተብሎ በሚጠራ አካባቢ እየተገነባ የሚገኘው ቅንጡ መኖሪያ መንደር 60 ሺህ መኖሪያዎችን የሚይዝ ሲሆን አጠቃላይ ፕሮጀክቱ ሲጠናቀቅም ለ300 ሺህ ሰዎች መኖሪያ እንደሚሆንም ተነግሯል። ይህ ብቻም አይደለም፤ ዲኤምሲ ሪል ስቴትም ለቡ መብራት አካባቢ እየገነባ የሚገኘው አስደማሚ ዘመናዊ መንደርም ይገኛል። ይህ ለነዋሪዎች አስፈላጊውን ሁሉ መሰረተ ልማቶችን አካቶ እየተገነባ የሚገኘው ዘመናዊ መንደር 65395 ካሬ ላይ ያረፈ ሲሆን በመንደሩ አቅራቢያም የተለያዩ ትልቅ ድርጅቶች እንደ ቻድ ኤምባሲና በቅርብ ርቀት ላይ ደግሞ አፍሪካ ሲዲሲ ይገኛሉ። በአጠቃላይ እኚህ በመዲናችን አዲስ አበባ እየተገነቡ የሚገኙ ትልልቅ ሜጋ ፕሮጀክቶች ለመዲናችን አዲስ አበባ ብሎም ደግሞ ለሀገራችን ኢትዮጵያ ሌላ ድምቀትን የሚያጎናጽፉ ከመሆኑ ባሻገር ለበርካቶች ትልቅ የስራ እድል የሚፈጥሩ ለኢኮኖሚያችንም ትልቅ ፋይዳ ያላቸው መሆኑም ይታመናል። ውድ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደተደሰታችሁበት ና ስለዚህ ካዛንቺስን አውሮፓ ያስመሰለው አስደማሚ አነጋጋሪ ፕሮጀክትን ጨምሮ ስለ መኖሪያ መንደሮቹ ትልቅ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫነውን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸርቆዩም